ከ28 ዓመታት በኋላ ታሪካዊ ደብዳቤዎቹ ይፋ ሆነዋል። ኢትዮጵያ ወደብ ያጣችበት ሁኔታ ምንም አይነት ሰነድ እንደሌለው ጠቅላይ ሚኒስትር ዶክተር አብይ አህመድ ከተናገሩ በኋላ በተለይም ደግሞ በኢትዮጵያና ኤርትራ መካከልም ያለው ውጥረት እየተጋጋለ ከመጣ በኋላ ለመጀመሪያ ጊዜ ከ28 ዓመታት በኋላ በቀድሞ የጠቅላይ ሚኒስትር አቶ መለስ ዜናዊና በኤርትራው ፕሬዚደንት ኢሳያስ አፈወርቂ መካከል የተለዋወጧቸው ሁለት ሶስት ያክል ደብዳቤዎች ይፋ ሆኗል። ሁለቱ ከፕሬዚደንት ኢሳያስ አፈወርቅ የተጻፉ የወቅቱ ደብዳቤዎች ሲሆኑ አንደኛው ደግሞ ከአቶ መለስ ዜናዊ የተጻፈ ደብዳቤ ነበረ። ደብዳቤዎቹ በወቅቱ የነበረውን ሁኔታ፣ የነበረውን ውጥረት፣ የገንዘብ ለውጥ በተለይም እያንዳንዱ ኢትዮጵያ ውስጥ ለሚካሄድ ነገር የፕሬዚደንት ኢሳያስ አፈወርቂ ውሳኔ ይጠየቅ እንደነበረም ጭምር የተመለከተ ነው። ደብዳቤው የኤርትራ መንግስት ይፋ የሆነ ደብዳቤ ሲሆን በወቅቱም በኢትዮጵ በተሰኘው ጋዜጣ ላይም በኢትዮጵያ ውስጥ ታትሞ እንደነበር ተመልክቷል። ከ28 ዓመታት በኋላ እነዚህን ሶስት ደብዳቤዎች ቃል በቃል ይመስላል የማስደምጣችሁናል። አብረን እናድምጣት። በኢትዮጵያና ኤርትራ መካከል ያለው ውጥረት ተባብሶ ሲቀጥል የኢትዮጵያ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ከኤርትራው ፕሬዝደንት ኢሳያስ አፈወርቂ ጋር የተላላኳቸው ሚስጥራዊና ታሪካዊ ደብዳቤዎች ከዓመታት በኋላ ለመጀመሪያ ጊዜ ይፋ ሆኑ። ኤርትራ የሀገርነት እውቅና እንድታገኝ በኢትዮጵያ ወገን የተሰጠው ይሁንታን በተመለከተ አንዳችም መንግስታዊ ሰነድ እንደሌለ ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው ጥቅምት ወር ለህዝብ ተወካዮች ምክር ቤት መግለጻቸው የሚታወቅ ሲሆን ጠቅላይ ሚኒስትሩ በኢትዮጵያ መንግስት ስምምነትን የሚገልጽ የሚኒስትሮች ምክር ቤትም ሆነም የምክር ቤት ሰነድ አለመገኘቱን ጠቅሰውም እኛ ይህንን ጥያቄ ስናነሳ ኢትዮጵያውያን የቀይ ባህር ወደብ ያሳጣንን ውሳኔ ማን የወሰነው ሲባል ካቢኔው ይሆናል ብለን የካቢኔውን ሰነድ ብናገላብጥ ካቢኔው አያውቀውም። ምክር ቤት ይሆናል የወሰነው ብለን ብናስብም በወቅቱም ምክር ቤት የሚባል አልነበረም። ምክር ቤትም ውሳኔውን አያውቀውም ሲሉ የኢትዮጵያ ሕዝብ በህዝበ ውሳኔውም አሳልፎታል እንዳንል ደግሞ በኢትዮጵያ ሕዝብም ሆነ በተወካዮቹ የተሰጠ ምንም አይነት ውሳኔ የለም ነበረን፣ ሲሉ ጠቅላይ ሚኒስትሩ መናገራቸው የሚታወስ ነው። የኤርትራ ነጻ ሀገርነትን ለመቀበል ሕዝበ ውሳኔ እንዲካሄድ የኢትዮጵያ መንግስት ስምምነቱን የገለጸበት ደብዳቤ በመንግስት ደረጃ አለመገኘቱ ውሳኔው በፓርቲ ደረጃ ተወስኖ በዚያው ያበቃ ነው የሚል ጥርጣሬ በሰፊ የተነገረ ቢሆን ነገር ግን አሁን ግን ይህንን የሚያመላክት አመታትን የተሻገረ ታሪካዊ ደብዳቤ በወቅቱ የሽግግር መንግስት ፕሬዝደንት አቶ መለስ ዜናዊ የተጻፈ መኖሩንና ደብዳቤውም በማን ተወስኖ ተጻፈ የሚለው አሁንም ድረስ ጥያቄ መሆኑን ጠቅሰው የሽግግር መንግስቱም ካበቃ ኤርትራ በተባበሩት መንግስታት ድርጅት እውቅና ከተሰጣት በኋላ በሁለቱም መንግስታት በተለይም ደግሞ በሁለቱ መሪዎች መካከል የነበረውን ግንኙነት ሕግና ስርዓትን የተከተለ የሀገሩትን ነፃነትና ሉዓላዊነት ባከበረ መልኩ ነው ወይ የሚል ጥያቄ ያስነሳና ከ28 አመታት በፊት የሁለቱ መሪዎች መካከል በእጅ ጽሁፍ የተለዋወጡት ደብዳቤን ተመልክቷል። ጠቅላይ ሚኒስትር መለስ ዜናዊና ፕሬዚደንት ኢሳያስ አፈወርቂ በነሐሴ ወር 1989 ዓመተ ምህረት የተላላኩት ሁለት ደብዳቤ ኢትዮጵያን የገንዘብ ለውጥ ለማድረግ መዘጋጀቷንና ይህንንም ለኢትዮጵያ ሕዝብ ይፋ ለማድረግ ከኤርትራ በኩል ስምምነት እየተጠበቀ እንደሆነ ሲያስረዳ የወቅቱ ጠቅላይ ሚኒስትር መለስ ዜናዊ በመስከረም ወር 1990 ዓመተ ምህረት የመለወጥ እቅድ መኖሩን፣ ገንዘቡ ታትሞ መግባቱን ከፕሬዚደንት ኢሳያስ አፈወርቂ ጋር ደብዳቤ በሚለዋወጡበት ወቅትም ስለ ጉዳዩ የኢትዮጵያ ፓርላማ አለው አለማወቁን ጭምር የመለስ ዜናዊ ደብዳቤ እንደሚያስረዳም የተገለጸ ሲሆኑ ሁለቱም መሪዎችም በእጅ ጽሁፋቸው የተለዋወጡትን ደብዳቤ ድንበር አካባቢ አለመግባባቶች እንዳሉባቸው፣ በሌላ በኩልም በአፋር አማጺ አርዶፍን በጋራ ለመዋጋት እየተንቀሳቀሱ መገኘታቸውን እንደሚያስረዳም ተመልክቷል። በቅድሚያ ደብዳቤውን የጻፉት ፕሬዚደንት ኢሳያስ አፈወርቂ ሲሆኑ ፕሬዚደንት ኢሳያስ አፈወርቂ በደብዳቤያቸው ጓድ መለስ ዜናዊ እንደምን ሰንብተሃል? ማለት ጀምረው ዛሬ እንድጽፍልህ ያደረገኝ በድንበር አካባቢ ያለው አሳሳቢ ሁኔታ ነው። በመካከላችን ያለው ድንበር በዘልማድ የሚታወቅ እንጂ በትክክል ነጥሮና ተረጋግጦ ያወቅ ነው ውሳኔ አለ ማለት አይቻልም። የዛሬና የወደፊት ዝምድናችን አንጻር ብዙም ክርክር አድርገንበት የቆየነው ጉዳይ አይደለም ሲሉ ለወደፊትም ቢሆን እምብዛም የሚያከራክረንና የሚያሳስበን አይመስለኝም። እውነቱ ይህ ሆኖ ሳለ አልፎ አልፎ ግን በተለያዩ ጊዜያት በተለያዩ ቀላል ምክንያቶች ግጭቶች ሲከሰቱ ተስተውሏል። በአካባቢ የሚገኙ ኃላፊዎችም በወንድማዊነት መንገድ ግጭቶችን ለማብረድ ችግሩንም ለመፍታት ሲሞክሩ ቆይተዋል ያሉ ሲሆን በዚህ ሰሞን ግን አዴምሩግ አካባቢ ሰራዊታች ሰራዊታቹ የወሰደው የኃይል እርምጃ በእውነቱ እጅግ የሚያሳዝን ነው። ሁኔታው እስከ ወታደራዊ እርምጃ መጠቀም የሚያደርስ ምክንያት አልነበረውም። ይህንን ያክል አንገብጋቢና አሳሳቢ ቢሆንም እንኳን በወንድማዊነትና በመነጋገር በመግባባት ችግሩን ለመፍታት ባላስቸገረ ነበር። ከናካቴው ስለ ድንበር ጉዳይ ለማንሳትም ቢፈለግ እንኳን አግባብ ባለውና በተሻለ መልኩ መፍታት ይቻላል። ይህ የተወሰደው እርምጃ አስፈላጊ ወዳልሆነ ግጭት እንዳያመራ ከአሁኑ መገታት አለበት። አንተው ራስህ አስቸኳይ እርምጃ እንድትወስድ አሳስባለሁ ሲሉ በመጨረሻም ደብዳቤያቸው ከሰላምታ ጋር ኢሳያስ አፈወርቂ ነሐሴ 10 1989 ሲሉ አጠናቀውታል። ሌላኛው ይፋ በሆነው የጠቅላይ ሚኒስትር መለስ ዜናዊ ለዚሁ የኢሳያስ አፈወርቂ ደብዳቤ ምላሽ በሰጡበት ደብዳቤ ላይ ደብዳቤው ሲጀምር ኢሳያስ አፈወርቂ እንዴት ሰነበት? የጻፍካትን ደብዳቤ ተመልክቻታለሁ። በድንበር አካባቢ ያለው ሁኔታ ጥሩ እንዳልሆነ እኔም ሰምቼ ነበር። እነ የማነ የመጡ ጊዜ ከነ ተወልደ ጋርም እንደተነጋገሩበት አውቃለሁ። የባደ አካባቢ ችግር ይፈጠራል የሚል ግምት አልነበረኝም። ምክንያቱም ጓዶቻችን የያዙትን ስፍራ ከዚህ ቀደም የሚያጋጭ ስላልነበረና ወደፊትም ችግር በሚከሰትባቸው አካባቢዎች አስቀድሞ የመግባባቱ አስፈላጊነት ስለታየ የሚያሳየነው የኦጎጎሞ ወይም አርዶፍ ርዝራዦችም በአካባቢው የፈጠርነውን ሰላም እያደፈረሱብን ስለነበረ እነርሱን ለማባረር ተንቀሳቅሰናል። በተረፈ የወሰን ጉዳይም በተመለከተ ቀደም ሲል እነተወልደ የደረሱበትን ስምምነት ስላለ እሱን መሰረት በማድረግ ሁኔታውን ማርገብ እንዳለብን ይሰማኛል። ምናልባትም ደግሞ ወሰን የመከለሉ ጉዳይ በሁለታችንም በኩል ዝግጅት ተደርጎበት ወደ አንድ አቅጣጫ መድረስ ያስፈልግም ይሆናል። ከአንተ ጋር በተነጋገርነው መሰረት ንዋይን ወደ አስመራ ልኪያቸው ነበር። ይሁን እንጂ ያደረጉት ስብሰባ ሁሉ ፍሬ አልባ ሆኗል ሲሉ በኤርትራ ውስጥ የሚገኘው ብር መጨረሻ ላይ ምን መሆን እንዳለበት ሶስተኛ ወገን ጨምረን እንድናየው፣ ይህንኑ መሰረት በማድረግ የሚደረሰው ስምምነትንም እንድንጨርሰው፣ ይህ እስኪሆን ግን የገንዘብ ቅያሪው መቆየት ስለማይችል የአፈጻጸም ሂደቱንና ገንዘብ ቅያሪውም በኋላ ሊኖረው ስለሚገባም የንግድ አፈጻጸም እነንዋይ እንዲጨርሱት ከአንተ ጋር በተነጋገርነው መሰረት ነበር የላኳቸው ያሉ ሲሆን በነ ብርሃነ በኩል ግን የተሰጣቸው መልስ ኤርትራ ውስጥ ያለውን ብር ሳናውቅ ወይም ጉዳዩ በሀገር ደረጃ ከመውጣቱና ከመገለጹ በፊት ስለ ገንዘብ ቅያሪ ሂደትና ዝርዝር አገባም ለመነጋገር አንችልም የሚል ነው። በዚህ ምክንያት ምንም አይነት እልባት ላይ ሳይደርሱ ተመልሰዋል። ከገንዘብ ለውጡ በኋላም ሶስተኛ ወገን ጨምረን የምንወስነው ውሳኔም ሆነ አስቀድመን የምናደርገው ውሳኔ ልዩነት አይኖረውም። ዞረን ዞረን በመግባባት የምንፈታው ጉዳይ ነው። ስምምነታችን የፈለገው ደረጃ ላይ ቢደርስም ሁለታችንም እንደምንተገብረው የሚያጠራጥር ነገር የለም፣ ይላል ደብዳቤው። የአቶ መለስ ደብዳቤ ሲቀጥልም ስለዚህም ይህ ጉዳይ ስምምነት ላይ እስኪደረስ ቢቆይ የሚገባው ጉዳይ አይደለም እና ከአንተም ጋር የተግባባንበት ነገር ቢኖር በተለይም ደግሞ አንደኛው ሌላኛውን ሳይጠብቅ ይቀጥል የሚል ነበር። እኛ አዲሱን ብር በሙሉ አስገብተናል። የመቀየሪያው ጊዜም መስከረም ይሁን የሚል ሀሳብ ስታቀርቡ ስለነበር እኛም በዚሁ መሰረት ተዘጋጅተናል። መስከረም ቀርቶ ጥቅምት ካለፈ ግን በሚስጥር የያዝነው ጉዳይ ሚስጥርነቱ ያከትምለታል። ገና ካሁኑ አዲስ አበባ ውስጥ መወራት ጀምሯል ያሉ ሲሆን ስለዚህም ሁኔታዎች አስገዳጅነትን ወደ ቅያሪው በመግባት የውህደቱን ጉዳይ አብይ ግምት ሰጥተና እንዲሁም አስፈላጊነቱን ተገንዝበን ለሰዎች መመሪያ ብትሰጥና በሚቀጥለው 15 ቀናት ውስጥም ተገናኝተን ዝርዝር ውይይት ቢደረግ የበለጠ ጠቃሚ ይሆናል ይላል ደብዳቤው። ቀጥሎም አዲሱን ብር በሙሉ ስላስገባ ነውና ወሬውም እየተናፈሰ በመሆኑም በጥቅምት ወር መጀመሪያ ላይ ለፓርላማው ልንገልጽና ቀጥሎም ወደ ቀያሪው ልንገባ አስበናል የሚል ሲሆን፣ ስለዚህም በአንድ ላይ ተዋህደን እንድንሰራ አንድ ነገር ወስኑና እነብርሃነ ተገናኝተው ቢጨርሱት መልካም ነው። ተገናኝተው ይጨርሱት የምትል ከሆነ ወዲያውኑ አስታውቀኝና እነንዋይን እልካቸዋለሁ። በንግዱ በኩል እኛ ከሁሉም ሀገራት ጋር የምናካሄደው የኤልሲ ነው። አንተም እንደምታውቀው ከ ከአይ

ብዙ የሚያለያየን ነገር ይሄው ጉዳይ ነው የሚል እንደነበር ተመልክቷል። ቀጥሎም ከፕሬዝደንት ኢሳያስ አፈወርቂ ለጠቅላይ ሚኒስትር መለስ ዜናዊ ለሁለተኛ ጊዜ የተጻፈ የምላሽ ደብዳቤ ደግሞ በድንበር ላይ ስላለው ሁኔታ ባለ መረጃ መሰረት በአዲም ሩግ የተወሰደው የኃይል እርምጃ በማያከራከር ቦታ ላይ ሳይሆን የእኛ አካላት በነበሩበት አካባቢ አባላቶቻችንን በማንገላታት በማባረር የቆየውን ማስተዳደር በማፈራረስ የተ የተወሰደ እርምጃ ነው ሲል አርዶፍን በተመለከተ እርምጃው ከመወሰዱ በፊት የየራሳችን መካከል እንድናደርግ ባሳወቃችሁ መሰረት የእኛዎቹ ለመተጋገዝ የሚቀራረቡበት ወቅት ነው ውጊያ የፈጸማችሁት በባድማ አካባቢም የተወሰደው እርምጃ ከዚያ የተለየ አይደለም ሲል ቀደም ሲል እንዳልኩ ይህ አይነቱ የኃይል እርምጃ አስፈላጊ አይደለም። ሁኔታውም በቶሎ ለመቆጣጠር ከወደፊቱም አመቺ እንዲሆን ለማድረግ በእኛ በኩል ወዲ ኤፍሬም የመከላከያ ሚኒስትር የማንና ወዲ ካሳ ጉዳዩን እንዲከታተሉ ታስበናል። ስለዚህም በእናንተ በኩል ተመሳሳይ ወይም የተሻለ መፍትሄ የምትሉትን የሚያቀርቡ ሰዎችን ምረጥና በአስቸኳይ ተገናኝተን ለችግሩ እልባት ያብጁለት የሚል አስተያየት አለ። አለኝ እናም ሀሳብን ግለጽልኝ። የገንዘብ ለውጡንና ሂደቱን በተመለከተ እኔ እናንተ በተስማማነው መሰረት የሚካሄድ ይሆናል። የዓለም ባንክም በጉዳዩ ላይ የመሰላቸውን አስተያየት እንዲሰጡበት ተስማምተናል። እነሱ እንዲያቀላጥፉልንና እኛም እልባት እንድናበጅለት በፍጥነት መንቀሳቀስ እንጂ ጊዜ መውሰድ አይገባንም ሲሉ፣ በድንበር ላይ የሚኖረውን የንግድ ልውውጥ ግን በኛ በኩል በቀላሉ የምናየው አልሆነም ምክንያቱም ብዙ ህዝብ የሚጎዳና የሚያነካካ ይመስለኛል። ወደኛ የሚገባውንም ይሁን ከኛ የሚወጣውን ንግድ ማገድ አንችልም። ትልልቅ የሚባሉትን የንግድ ልውውጦች በተመለከተ ገና ካሁኑ ይህ እንዲሆን ያ እንዲፈጸም የሚል ደንብና ውሳኔ ልንቀርጽበት አንችልም። ጊዜና ሁኔታዎች እያየን የምንወስነው ይሆናል። ይህንንም በተመለከተ የእኛ ሰዎች ለነንዋይ በስፋት ያብራሩላቸው ይመስለኛል። አሁን በችኮላ እንዲደረግ ማለቱ ኋላ ላይ እንቅፋት እንዳይፈጥርና ጉዳዩን በየማዕዘኑም በጥልቀት ለመመልከት እንዲያስችል ተቀራርቦ መነጋገር መወያየት ይጠይቃል። ከሰላምታ ጋር ጓድ ኢሳያስ አፈወርቂ ነሐሴ 19 1989 ዓ ምህረት የሚል ደብዳቤ ነው። እነዚህን ደብዳቤዎች ለመጀመሪያ ጊዜ ይፋ ያደረገው የኤርትራ መንግስት ሲሆን ሁለቱ ሀገራት ወደ ጦርነት በገቡ ማግስት በሐምሌ ወር 1990 ዓ ምህረት ውየት በተባለ በኤርትራ መንግስት ልሳን ላይ ሲታተም የደብዳቤዎቹን የአማርኛ ትርጉም በወቅቱ በነበረው የኢትዮጵያ ጋዜጣና መጽሔት በወቅቱ ማሰራጨቱ የሚታወስ ሲሆን መሪዎቹ ደብዳቤውን ከተጻጻፉ ከዘጠኝ ወራት በኋላ በግንቦት ወር 1990 የኢትዮጵያና ኤርትራ ጦርነት መፈንዳቱም ተዘግቧል። በኢትዮጵያና በኤርትራ በኩል በወቅቱ የነበረው የግለሰቦች ማለትም የሁለቱ መሪዎች ግንኙነት እንደነበረ አመላካ አመላካች መሆኑን እነዚህ ታሪካዊ ደብዳቤዎች አመላካች መሆናቸው ተዘግቧል። ከዚህም ባሻገር በተለይም ኢትዮጵያ ወደብ ለማጣቷ ዋነኛ ምክንያት በግለሰቦቹ መካከል የተጀመረው ግንኙነት በዚያው በግለሰቦቹ ደረጃ መቅረቱና በኋላም እንዴት እንደሆነ ባልታወቀና ሰነድ በሌለው ሁኔታ ኢትዮጵያ ሙሉ በሙሉ ወደብ እንድታጣ የተደረገበት መንገድ ዛሬም ድረስ ብዙዎችን የሚያነጋግር ሆኖ ቀጥሏል።